በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመላው ዓለም የምትኖሩ የሉል እግዚአብሔር ቤተሰቦች በአብ ስም፣ በወልድ ስም፣ በመንፈስ ቅዱስ ስም እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን ከረማችሁ? አሜን። መመስገን የባህሪው የሆነ ኃያሉ አምላካችን ልዑል እግዚአብሔር ስለማይነገር ስጦታው፣ ስለማይመረመር ድንቅ የሆነ ቸርነቱ እና አኗኗሩ ስለማያልቅ ፍቅሩ ዛሬም ዘወትርም ሁልጊዜም ቢሆን ስሙ ይክበር ይመስገን። አሜን። ዛሬ እንደ ቅድስት ስላሴ መልካም ፈቃድ የምንማማርበት ርዕሳችን የሚሆነው ከመናፍስት ጋር ያለው ውጊያ ምን ደረጃ ላይ ስንደርስ ነው የሚያበቃው፣ ወይም ይሄ ውጊያው ከክፉ መንፈስ ጋር ያለው ትግል በምን አይነት መንገድና ጊዜ እና ሁኔታ ነው የሚያበቃው የሚለውን ርዕስ አድርገን እግዚአብሔርን አንደበት አድርጌ እንማማራለን እግዚአብሔር መንፈስ ቅዱስ በቸርነቱ ጉባኤያችንን ይባርክልን ክፉን ኃይል ያረቅልን ሰላሙን ይስጠን የምንሰማበትን ህሊናና ልቦና የውስጥ ተነሳሽነትና የተከፈተ የውስጥ ጆሮ ለሁላችንም ያድለን ወደ ተግባር የምንለውጥበት በመንፈሳዊ ህይወታችን ደግሞ የሆነ አንድ ደረጃ ከፍ የምንልበት ያድርግልን አሜን እሺ እንደሚታወቀው ብዙ ጊዜ ወደ እናንተ እያቀረብን ነው። ጾማችንን አጋምሰናል፣ ደብረ ዘይት ደርሰናል። መድኃኔዓለም ምስጋና ይድረሰው። ብዙ ፈተናዎች የሚበዙበት ወቅት ነው። አሁን መናፍስት የሰው ልጆች አብዝተው የሚያጠቁበት የሰው ልጆችን መናፍስትን ኃይላቸውን የሚያዳክሙበት በብዙ የበረከት ጎዳናና የጾም ኃይል የሚቀዳጁበት ሰዓት ነው። በዚህ ወቅት በንጽህናና በቅድስና ጾምን ከተቀበል ነው ብዙ መንፈሳዊ ኃይሎችና ምስጢራቶች በረከቶችና ስጦታዎች የምናገኝበት እንዲሁም በግል ህይወታችንም ስኬታማ በስጋም በነፍስም የምንሆንበትን ጊዜ ወደ ህይወታችን የሚመጣበት ሰዓት ነው። መድኃኒዓለም በቸርነቱ ጾሙን ይባርክልን አሜን። ጎን ለጎን የሰማይቷ የቅድስት አርሴማን ቤት እንደ በረከት ሆኖልን እየሰራን ነው። ብዙ ሰዎች እየረዳችሁ ነው፣ አሁንም ግን በቂ አይደለም። አሁን ላይ ያለው ከዚህ በፊት በተደጋጋሚ እንደነገርኳችሁ በዓላቶች በመሀል ስለገቡብን፣ የእሷን ወደ ጎን ብለን በዓላቶች ላይ ስላተኮርን፣ አሁን ላይ ደግሞ ዝናብ እየመጣ ነው። ዝናብ ይዘንብበታል፣ ውስጡ ይሸታል። ከዘነበ ጭቃና አፈር ስለሆነ በዛ ቦታ ላይ ታቦተ ሕጉ አለ፣ ካህናት ያገለግላሉ፣ እንግዲህ ቅዱስ ቁርባን ይሰዋል። ይሄ ደግሞ በጣም እንኳን ለእግዚአብሔር ይቅርና ለእኛ ራሱ ለመኖር የሚያሰቅቅ ሁኔታ ነው። ቤቷ በጣም በስብሷል። ትንሽ ንፋስና አውሎ ንፋስ ማለት ትንሽ አውሎ ነፋስ ጫን ያለ ንፋስና ዝናብ ከዘነበ ሊደረመሱሉ ይችላል። ስለዚህ ያን ቤት ሰማይቷ በብዙ መንገድ የረዳቻችሁ እና እናታችሁ የሆነች ስትጠራችሁ ስትጠሯት ፈጥና የምትደርስላችሁ ያው እሷም አሁን እየተጣራች ነው። ቤቴን ስሩልኝ እያለች ነው እና ቤቷን ሁላችንም በአቅማችን እንሰራላት ይሁን የሚን መልእክት መሀል ላይ ሁኜ እያስተላለፍኩ ነው። እንግዲህ ስራውን የምትሰሩት እናንተና የቅድስት አርሴማ የእናትነት ፍቅሯ እና ውለታችሁን የምትከፍሉበት በዚህም ላይ ደግሞ ብዙ በረከት የምትቀበሉበት ነው። ከሌሎቹ አብያተ ክርስቲያናት እና የበረከት ስራዎች ይሄ ለየት ይላል። ምክንያቱም ሌላ ቦታ የሞላ ነው፣ ሁሉም የተደላደለ ነው። ይህ ግን ባዶ ነው። በተለይ ዝናብ ሲዘንብ በጣም ያሰቅቃል። ውስጡ ይሞላል፣ ዝናቡ ይገባል። ቆርቆሮ ክፍት ስለሆነም ቤቱም ዝናብ ከሞላበት በኋላ እንደገና ሲመጣው መሬቱ ሌላ መዓዛና ሽታ ነው የሚፈጥረው መንበርም የላትም ስዕል አድኖም ያስፈልጋታል ብዙ ነገር የጎዳደለ የገጠር ቤተ ክርስቲያን ስለሆነች ይህን የጎደለውን ነገር እኔና እናንተ በቅድስት አርሴማ በረከት በኩል ለማለፍ መስራት አለብንና ወገኖቼ በተደጋጋሚ እያቀረብኩላችሁ ነ አሁን ደግሞ ዝናብ እየመጣ ነው እኛም በጣም እያሳሰበን ነው ከዝናቡ አንጻር ምን ይሆናል ቤት ምናልባት ሊደረመስ ይችላል የሚል እኔም አብሮኝ የሚሰሩም ጭንቀት ውስጥ ናቸው። ስለዚህ በቻላችሁት አቅም የበረከቱን ስራ እንድትሳተፉ በቅድስት ስላሴ ስም በቅድስት አርሴማ ስም እና ፍቅር ጠይቃቸዋለሁ። ሰማይቷ በዚህ ስራ እንድንሳተፍ ፈቃዷ ይሁንልን፣ አሜን። ወደ ትምህርታችን እንመለስ። የክፉ መናፍስት ውጊያ ምን ደረጃ ላይ ሲደርስ ነው የሚያበቃው የሚል ርዕስ ነው ይዘን የምንማማረው ዛሬ። በመሰረቱ በምድር እስካለን ድረስ ውጊያ አያበቃም። ምናልባት ከመናፍስት መናፍስት ሊለያይና የውጊያ አይነትና መንገዱ ስልቱ፣ ወይም የውጊያ አቅጣጫዎቹ ከጊዜ ወደ ጊዜ ሊያድጉም ሊቀንሱም ይችላሉ እንጂ እስከ ሕይወታችን ፍጻሜ ሰውነታችን በመንፈስ ቅዱስና በጳራቅሊጦስ ሙሌትና ኃይል ከብሮና እና እሳቱ ነው እንኳን መናፍስት የማይደፍረው ቢሆንም እንኳን ከውጭ ሆነው ይዋጉናል። ስለዚህም እስከ ዓለም ፍጻሜ ድረስ ነፍስ ከስጋ የሰው ልጅ እስከምትለይ ድረስ የክፉ መናፍስት ፈተናዎችና ውጊያዎች መቼም ቢሆን አይቆሙለትም። ነፍሱ ከስጋው ስትለይ ነው ያን ጊዜ መጀመሪያ ክፉ መንፈስን ያዩትና ፍርድ በቅድስ ሥላሴ ፊት ለመቀበል ስትሄድ መናፍስቱን ታውቁታላችሁ። ያን ጊዜ በብዙ በረከት የተባረካችሁና ያለፋችሁ ከሆናችሁ ስሉስ ቅዱስንም የማየት አቅምና ፈቃድ እንደሚኖራችሁ መምህራኖቻችን ሲያስተምሩ ሰምተናል። ስለዚህ የመናፍስት ውጊያ ከጊዜ ወደ ጊዜ በብዙ አቅጣጫዎች እና መንገዶች፣ በብዙ የፈተና ስልቶች የሰው ልጆች ይፈትናሉ። በማሳጣትም ሊሆን ይችላል፣ በመዝጋትም ሊሆን ይችላል፣ በበሽታም ሊሆን ይችላል፣ በማነጫነጭም ሊሆን ይችላል፣ ውስጣዊ የሆነ የህይወት እርጋታ በመንሳትም ሊሆን ይችላል መንፈሳዊ ህይወትን በመበጥበጥም ሊሆን ይችላል። በማስጨነቅም ሊሆን ይችላል። በተለያዩ መንገዶች አንዱ ሲወታ፣ አንዱ እየተጠካ፣ አንዱ ሲሄድ፣ አንዱ እየመጣ፣ አንዱ ስንጥል፣ አንዱ እየበረታ፣ አንዴ እየወደቅን፣ አንዴ እየተነሳን፣ አንዴ እየጣለን፣ አንዴ በኃጢአት ውስጥ እየተጨማለቅን፣ አንዴ ደግሞ ብድግ ብለን በንሳ ህይወት እየተመላለስን፣ አንዴ ተስፋ እየቆረጥን፣ አንዴ ተስፋ እያለመለምን፣ አንዴ እግዚአብሔር እየቀረበን፣ አንዴ ደግሞ እየራቀን በእንደዚህ አይነት መንገድና ሁኔታ ውስጥ እየሆነን የህይወታችን ፍልሚያ ይቀጥላል ማለት ነው። ስለዚህ የመናፍስት ውጊያና ፍልሚያ እስከ ህይወት ፍጻሜ ነው። ቅዱሳንን ለቅድስና ያበቃቸው፣ ሰማዕታትን ለሰማዕትነት ያበቃቸው፣ ጻድቃንንም የጽድቃቸው ዜናና ገድል በዓለም እንዲወራ ያደረጋቸው ከክፉ ኃይልና መንፈስ ጋር ባላቸው ውጊያ አሸናፊው ነው። ክፉም መንፈስ ያሸነፈ ነው። ጻድቅ የሚባለው ሰማይት የሚባለው ክፉ መንፈስ በተጋድሎ የረታ ነው። የእግዚአብሔር ኃይል የሚሰጠው ክፉ መንፈስን ስናሸንፍ ነው፣ የበረከት ሰዎችና ክርስቲያንም የምንሆነው። አዎ። ስለዚህ በየትኛውም ሁኔታና ጊዜ አንዱ መንፈስ ደክሞ ሀይሉን አቶ ሰራዊቱ ተበትኖ በቅድስት ሥላሴ ፈቃድ ቀኑ ደርሶ ከህይወታችን ሊወጣ ይችላል እንጂ የመናፍስት ውጊያና ፍልሚያ እስከ ህይወታችን ፍጻሜ እንደሚቀጥልና እንደማይቆም ልንረዳ ይገባል። እሺ ወስጊ ወደ መጽሐፍ ቅዱስ እንምጣ። የሐዋርያዊ ቅዱስ ጳውሎስ መልእክት ወደ ፊልጵስዩስ ሰዎች ምዕራፍ 1 ቁጥር 29 ላይ እንዲህ የሚል ቃል እናገኛለን። ይህ ስለ ክርስቶስ ተሰጥቷችኋልና ስለ እርሱ መከራ ደግሞ ልትቀበሉ እንጂ በእርሱ ልታምኑ ብቻ አይደለም ይላል ሐዋርያው ቅዱስ ጳውሎስ በፊልጵስዩስ ቤተ ክርስቲያን በጻፈው መልእክቱ ላይ ይህ ስለ ክርስቶስ ተሰጥቷችኋል እና ስለሱ መከራ ደግሞ ልትቀበሉ እንጂ በእርሱ ልታምኑ ብቻ አይደለም። ስለዚህ የመናፍስት ውጊያና ፈተና ክርስቶስ የክርስቶስ በመሆናችን ብቻ የሚደርስብን ነው። ክርስቲያኖች ከሌላው እምነት ተከታይ በበለጠ በመናፍስት የመጠቃትና የመፈተን እድላል። ለምን የክርስቶስ ስለሆነ? የክርስቶስ መሆናችን ብቻ ለመከራ የተጋለጥንና መከራ ልናልፍ ግድ ይላል። ምክንያቱም ክርስትና የተመሰረተችው በመከራ ነው። ክርስትና የተመሰረተው ቀራኒዮ ላይ ነው። ቀራኒዮ ላይ ስንሄድ የምናገኘው መድሃን ያለምን ስነ ስቅለቱን ነው። በስነ ስቅለቱ ደግሞ ብዙ አስጸያፊና ለሰው ልጆች ጆሮ የሚዘገንን ከህሊናና ከአይምሮ በላይ የሆኑ ግፎች ፈጣሪያችን ላይ ሲፈጸም ነው የምናየው እኛ የእሱ ተከታይና ልጆች በእሱ በኩል ደምና በሱ በእሱ ስጋ በኩል የታተምን ክርስትናና ሰማያዊ ልጅነት የተሰጠን ስለሆን ያንን መከራ ልንቀበልና ልናልፍ ግድ ነው። ስለዚህ ይህ ስለ ክርስቶስ ተሰጥቷችኋል በእሱ አምነን ብቻ እንድንቀመጥና ሁሉም ነገር አልጋ በአልጋ ሆኖ እንዲቀጥል ሳይሆን የእሱ በመሆናችን ብቻ መከራ መቀበል አለ። ይሄ መከራ ደግሞ የመናፍስት መከራ መናፍስት መከራውን ሲያመጣብ ደግሞ የትኛውንም አቅጣጫ ነው የሚዘጋብ፣ በስራም ቦታ፣ በትዳርም ሁኔታ፣ በትምህርትም በግል ሀሳብና ፍላጎት አለመሟላትም ነገሮች የበረከት ጉዞዎች ላይም በማጥላትም፣ ከዛም አልፎ ተርፎ ደግሞ ጤናህን በመነካካትም፣ በረከትን በመንሳትም፣ እንዲሁም ውስጣዊ ህይወትንና በኃጢአት በኩል እድሜን መጨረስ ትልቁ የመከራ እና የፈተና አቅጣጫው ነው። ስለዚህ ክርስቲያኖች መከራ የክርስቶስ ስለሆን እንቀበላለን ማለት ነው። አዎ ክርስትናውን የሚያጣፍጠው መከራ ነው። ክርስትናውን ክርስትና የሚያደርገው ብዙ ሚስጥራቶችና የእምነት ጉዳዮች ወደ ህይወታችን ትልቅ አቋምና ትርጉም ሊኖራቸው የሚችለው በመከራ ውስጥ ስናልፍ ነው። ስንፈተን። አልጋ በአልጋ ከሆነልንማ ሃይማኖታችን ላይ ፍዝዝ ነው ምንለው እንዲሁ ዝም ብሎ በትርፍ ጊዜ የሚደረግ ስርዓት አድርገን ነው የምንወስደው። እሁድ እሁድ ብቻ ያለ የህይወት አካል አድርገን ነው የምንደመድሙ። ግን መከራ ስንቀበል፣ ያን መከራ ለማለፍ ግዴታ በክርስቶስ ኢየሱስ ኃይልና ስልጣን በኩል ነገሮችን መፍታት እንደምንችል ውስጣችን ስለሚያምንበት፣ ያን ጊዜ ክርስትናውን ወደ መፈለግና ሰማያዊ ኃይልን ወደ መሻት እንሸጋገራለን። ሰው ካልተፈተነ እግዚአብሔርን አይፈልግም የሚባለው ለዚህ ነው። በፈተና ውስጥ ክርስቶስን እናገኛለን። በፈተና ውስጥ ኃይሉን እንቀምሳለን። በመከራ ውስጥ የመናፍስትን አሰራርና ጥበብ እውቀትና ግንዛቤ እንረዳለን። በመከራ ውስጥ በዓለም ውስጥ የክርስቶስ ሆኖ መኖርን እንለምዳለን። በመከራ ውስጥ ብዙ እናጣለን፣ ብዙ እናተርፋለን፣ ብዙ እንጎዳለን፣ ብዙ እናድጋለን፣ ብዙ ይሰጠናል፣ ብዙ እንነጠቃለን። በመከራ ውስጥ ብዙ መንፈሳዊ እድገቶችን እናገኛለን፣ ብዙ ተስፋ መቁረጥ ጊዜያቶችንም እናሳልፋለን። ክርስቲያን ሆነን ማለፍ ያለብን ነገሮች በሙሉ እናልፋለን። ይሄ የክርስትና መሰረት ነው። ስለዚህ የክርስቶስ ስለሆናችሁ ብቻ አምነን የምንቀመጥ ሳይሆን ስለ ስሙ ብለን ክርስቲያን በመሆናችን የክርስቶስ ብቻ በመሆናችን ብዙ መከራ እንደሚመጣብን ያስቀምጣል። ይሄ መከራ ደግሞ ከመናፍስት ነው። አስቡት፣ የትኛውም ጻድቅ፣ የትኛውም ቅዱስ፣ የትኛውም ጻድቅ ማለት ሰማያዊት ውጊያውና ትግሉ ከክፉ መንፈስ ጋር ነበር። ቅድስት አርሴማን ሰማይቷን ለሰማይትነት እንድትበቃና በእምነቷ ጸንታ እንድትኖር ያደረጋት ክርስቶስ ኃይሉና መንፈሱ ሆኖ ሳለ ሲፈትናት የነበረው ክፉ መንፈስ በንጉሶች ላይ እያደረ ነበረ። ሐዋርያት የቁልቁሊት እስከ መሰቀል እስከ መሰማይትነት እንዲደርሱ ያደረጋቸው በየሰዎች ልብ ላይ ያደረው ክፉ ኃይልና መናፍስት ነው። በአገልግሎታቸው ላይ እየገባ ጣልቃ እየገባ አገልግሎታቸው እንዳይሳካና በብዙ ክርክርና መከራ ውስጥ አልፈው እንዲያገለግሉ ያደረጋቸው ክፉ ኃይል ነው። አቅጣጫዎችን እየዘጋ መስመሮችን እየዘጋ ሰዎችን እያስነሳ። በቃ በእግዚአብሔር መንፈስና ኃይል የሄደ አገልግሎት በሙሉ በብዙ መከራ ያልፋል። ጻድቃን በየገዳሙ በብዙ ፈተና ክፉ መንፈስ ይፈትናቸው በአካል ሁሉ እየታየ ይህም የፈተና ውጊያ ነው። ስለዚህ የክርስቶስ የሆነና ክርስቲያን የተባለ የክርስትናው ጥግና መለኪያ ወይም ጣዕሙን የሚያውቀው በመከራ ሲያልፍ ነው። ያን መከራ ደግሞ የሚያገኘው ከክፉ መንፈስ ጋር ባለው ውጊያና ፊልሚያ ነው። እልህ አስጨራሽ የሆነ ፊልሚያ፣ የማትቆጣጠረው አይነት ውጊያ፣ እድሜን የሚጨርስ ገንዘብን የሚበትን ውስጣዊ ሕይወትን ተስፋ የሚያስቆርጥ የተስፋ እንባዎችና ድምጾች እንድታወጣ የሚያደርግ አካልን የሚጎዳ አይነት ውጊያ ከእሱ ጋር ታሳልፋለህ። ይሄ ስለ ክርስቶስ ለእኛ የከፈለውን ዋጋ በመጠኑም ቢሆን ክርስቲያን ከሆንክ የምታልፈው ትልቅ መሰረታዊ መሰረት ነው። መሰረታዊ የክርስትና ተቋምና አቋም ነው። በቃ በዚህ ነው ክርስትናን የምታውቀው። የክርስትናን አቋሟን የምትለካው በዚህ ነው አንተም አቋም የሚለካው በዚህ ነው። በመከራ ነው። ይሄን ልታውቁ ይገባል ማለት ነው። ሌላው መምህራችን አዋሪያው ቅዱስ ጳውሎስም እንዲህ እያለ ያስተምራል። አንደኛ ተሰሎንቄ አንድ ስድስት ላይ ደግሞ እናንተ ቃሉን በብዙ መከራ ከመንፈስ ቅዱስ ደስታ ተቀብላችሁ እኛንና ጌታን የምትመስሉ ሆናችኋል ይላል። ቃሉን በብዙ መከራ፣ ከዛስ በመንፈስ ቅዱስ ከዛስ እኛንና ጌታን የምትመስሉ ይላል። ይሄ ነው በቃ የመድኃኔ ዓለም ቃል የምንቀበለው በብዙ መከራ። የመድኃኔ ዓለም ቃል የሚነግረን ስለ ነፍስ እና ስለ ቅድስት ስላሴ መንግስት፣ ስለ ሰማያዊ ምስጢር ነው ወንጌል ነው። የመድኃኔ ዓለም ቃል የሰማይ ጉዞ ነው ምድራዊ ሳይሆን የዘላለም ህይወትን የሚነገርበት ነው። ወንጌል በራሱ ኢየሱስ ነው ቃሉ ራሱ መድኃኔ ዓለም ራሱ ነው። እሱን ለማግኘት ብዙ መከራ ተቀብላቸዋ ይላል። ግን እሱን ስታገኙ ከመንፈስ ቅዱስ ጸጋና ስጦታ ጋር ታገኛላቸው ያን ከዛ በማህበራችሁ የእነ ቅዱስ ጳውሎስ ማህበር ይሆናል። ክርስቲያን ትሆናላችሁ ማለት ነው። አዎ፣ ስለዚህ የጌታ ቃል የመድኃኔ ዓለም ቃል ራሱን መድኃኔ ዓለምን የምታገኙት በብዙ መከራ ነው። ክርስትናው በራሱ የሚገባችሁ በፈተናው ስታልፉ፣ የመንፈስ ፍሬዎችን ልታፈሩ የምትችሉት ፈተና ስታዩ፣ የሰው ችግር የሚገባችሁ ስትቸገሩ፣ የሰው ፈተና የሚገባችሁ ስትፈተኑ፣ እግዚአብሔርን የምታገኙትም በመከራ ውስጥ የምታዩትም በመከራ ምንጽር ነው። በዛ ውስጥ ካልሆነ አይሆንም። ልክ እንደ ኢዮብ ኢዮብ በብዙ ተፈተነ። ብዙውን ነገር አጣ። ያለውን ሀብቱን፣ ንብረቱን፣ ጤናውን፣ ሰላሙን ሁሉን ባዶ ሆነ። በቃ ከተፈጠረ ጀምሮ ያፈራውን ከውስጣዊ ሕይወት ውስጥ ከውጫዊ ቁሳዊ ነገር በሙሉ አጣ። ግን እግዚአብሔርን ያላማር። ሁልጊዜ እግዚአብሔርን ያያል። ሁልጊዜ እሱን ያመሰግናል። ይሄ የክርስቲያኖች ሁሉ ፈተናል። ሐዋርያው ቅዱስ ጴጥሮስ እንዲህ የሚል ቃል አስቀምጦልና፣ ምዕራፍ 5 ቁጥር 9 ላይ፣ አንደኛ ጴጥሮስ ምዕራፍ 5 ቁጥር 9 ላይ በዓለም ያሉት ወንድሞቻችሁ ያን፣ ቆይ ከላይ ጀምሬ ላንብብላችሁ። ምዕራፍ ስድስት ላይ እንጀምርላችሁ። እንግዲህ በጊዜው ክፉ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ፣ እሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። በመጠኑ ኑሩ፣ ንቁ። ባላጋራችሁ ዳቢሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና፣ በዓለም ያሉት ወንድሞቻችሁ ያን መከራ በሙሉ እንዲቀበሉ እያወቃችሁ በእምነት ጸንታችሁ ተቃውሙት ይላል። በዓለም ያሉ ወንድሞቻችሁ በሙሉ ይህን መከራ ይቀበላል። ይሄ ማለት ምንድን ነው? በዓለም የሚኖር ክርስቲያን በሙሉ በዲያብሎስ ፈተናና ውጊያ ውስጥ ያልፋል ማለት ነው። ስለዚህ በእምነት ጸንታችሁ ተቃውሙት ይላል። በእግዚአብሔር ኃይል ጸንታችሁ ተቃውሙት፣ በመንፈስ ቅዱስ ብርታት ተቃውሙት። ስመ ሥላሴንና ስመ መድሃን ያለምን እየጠራችሁ ተቃውሙት። እምነታችሁ ዕለት ዕለት እንዲያድግ ስለሱ ያላችሁን ውጊያ አብዝታችሁ ተፋለሙ። ያን ጊዜ ፍጹማን ያደርጋችሁ ትንሽ መከራ ከተቀበላችሁ በኋላ ይላል መጽሐፍ ቅዱስ። ራሱ ፍጹማን ያደርጋችኋል። ራሱ ክርስትናውን ያስተምራችኋል። ራሱ የክርስትናን መንገድ ይጠርግላችኋል። ራሱ ወደ ፍጹምነት ያበቃችኋል። የቅድስት ሥላሴ የሥላሴ መንግስት የበቃችሁ ራሱ ያደርጋችኋል ይላል። ስለዚህ ይሄ የክርስትና ትልቁ መሰረት ነው እና የውጊያ ዓለም መቼ ነው የሚያበቃው የምትሉት ብዙ ጊዜ አብዛኞቻችን ብዙ አመት ስለ መናፍስት ታውቀናል፣ ብዙ ታግለናል፣ ብዙ ጸሎቶች፣ ምስጋናዎች፣ የስግደት ጊዜያቶች፣ የቅዱስ ቁርባን መርሃ ግብሮችን አሳልፈናል። መናፍስት ግን ሙዝዝ ብሎ በምንም መንገድ ምልክትም ንቅንቅም ሳይል ጥርሱን ነክሶ ተቀምጧል። አንድ ነገር እወቁ፣ ክፉ ኃይል እኛ ላይ የተቀመጠው ምንም ስራም አላማም ተስፋም የለውም። እሱ ተስፋውን የቆረጠ ነው። ምንም ለነገ ብሎ የሚያስበው ነገር የለም። ዓላማውም ተስፋውም እኛ ነን። እኛን ወደ ሲኦል መክተት በስጋ አራክቶ በነፍስ ደግሞ ሲኦል ማስገባት፣ ይሄ ትልቁ ስኬቱና ዓላማው ነው። የትኛውም ሰው ለዓላማው ይሞታል እንኳን በመናፈስ ደረጃ፣ እነሱም ለዓላማቸው ጥርሳቸው ነክሶ ይዋጓል። ምንም ይሁን ምን የእግዚአብሔር ኃይልና ስልጣን በእኛ እምነትና የቅድስና ጉዞ ደረጃ አቃጥሎት ተስፋ ቆርጦ ከኛ ለመውጣት እስከሚወስን ድረስ ያለው ጊዜ እልህ አስጨራሽ ነው። በኃጢአት አርባ ጊዜ ሀምሳ ጊዜ ሊጥል ይችላል። ግን ተነሳና እንደገና ተዋጋው። ብዙ በብዙ መንገድ ተስፋ ሊያስቆርጥ ይችላል። እንደገና ተነሳና ከእግዚአብሔር ጋር ታገለው። ይሄ የክርስትና ክርስትና ነው። ባለቃ ክርስትና እንደዚህ ነው። የአንተ ክርስትና ክርስትናውን ብትተወው እድሜ ልክህን በኃጢአት ውስጥ ብትኖር ይሄ ውጊያ አይኖርብህም። ግን ክርስቲያን ስለሆንክ ለክርስትና ስትል የምትከፍለው አይነት ዋጋ ነው። ለእምነትህ ስትል ለነፍስ ስትል የምትከፍለው ዋጋ ነው። ብዙ ጊዜ ነገሮችን በመዝጋት ይፈትናል። ይዝጋው። አንዱ ሲዘጋ ሌላ ይከፈታል። አንዱ ሲዘጋ በትዕግስትና በጽናቱና መድኃኒዓለምን እየለመንክ ሌላውን ይከፍትልል። ይሄ የእምነት ጉዳይ ነው። ስለዚህ የመናፍስት ውጊያና ፍልሚያ በብዙ መንገዶች ይፈትናል። አዎ ሰዎች ለስኬት ሲሉ፣ ለከፍታ ሲሉ፣ ለስልጣን ሲሉ፣ ለወንበር ሲሉ ከዛም በላይ ደግሞ ለስጋዊ ምኞትና ፍላጎት ሲሉ ክብራቸውን እምነታቸውን ክርስትናቸውን የቅድስት ሥላሴ ልጅነታቸውን ያጎድፋሉ፣ ራሳቸውን ለዲያብሎስ አሳልፎ ይሰጣሉ። ያ ግን በክርስቲያኖች ሕይወት ውስጥ የሚጠበቅና ሊሆን የሚገባው ነገር አይደለም። ከነ ክብራችን ከነ ልጅነታችን ከነ የእምነት ተቋማችን፣ ከነ ባዶነታችን ከነ ራቁትነታችን ከነ ምን ምንነታችን እምነታችን ይዘን ልንጓዝ ምንም ባይኖረን እምነታችን ላይ ግን መደራደር የለብን። ምንም ነገር ባይኖር በመድኃኔ ዓለም ፍቅር ግን መጽናት ይገባናል። ከምንም በላይ ደግሞ የመድኃኔ ዓለምን መከራውን ማሰብ ትልቁ የክርስቲያኖች የስኬት መንገድ ነው። ደግሜ ደጋግሜ ነግሬያቸዋለሁ። መድኃኔ ዓለምን ስናስብ ስነ ስቅለቱን ነው የምናገኘው። ክርስትናን ስናስብ መድኃኔ ዓለም ነው የመሰረታት። ክርስቲያን ማለት በክርስቶስ የተሰየመ ነው። ክርስቶስ በክርስቶስ ክርስቲያን ነው የተባልነው፣ በእሱ ስም ያገኘነው መጠሪያ ነው። ስለዚህ መድኃኒዓለም ክርስትናን የመሰረታት በመከራ ውስጥ ነው፣ በፍቅር ውስጥ ነው። መከራ ያለበት ፍቅር፣ ስቃይ ያለበት ፍቅር ውስጥ አልፎ የሰው ልጆች ወዶ ለሰው ልጆች ያለውን ፍቅር ገልጾ ነው ክርስትናን የመሰረታት። ያችን እስከ ዓለም ፍጻሜ ለትውልድ እያሸጋገርን ልጆቻችንም በዛ እንዲያልፉ ማድረግ የኛ ደግሞ ድርሻ ነው ማለት እናንተ ድርሻ ነው እና መድኃኔ ዓለምን ስናየው መከራን ካገኘን መድኃኔ ዓለምን ስናየው ስነ ስቅለቱን ካሰብን ክርስትናችንም በመድኃኔ ዓለም ስነ ስቅለትና መከራ ውስጥ ወይም በዛው ልክ ሊሰፋና ሊታተም ይገባል። አለበለዚያ ክርስትናው ችግር አለበት ማለት ነው። አይዟችሁ ውደቁ። ኃጢአት ውስጥም ልትወድቁ ትችላላችሁ። ማይሆን ነገር ውስጥ ልትገቡ ትችላላችሁ። በህይወታችሁ ውስጥ አቅጣጫ ስታችሁ ልታሳልፉ ትችላላችሁ። ትናንትና ዞር ብላችሁ ስታዩት የጨለማና ምንም ነገር የሌለበት እግዚአብሔርን ሳታውቁ ሳታከብሩ ሳትፈሩት ከባባድ የሆኑ ስህተቶችን የሰራችሁባቸው ጊዜያቶች ሊያልፉ ይችላሉ። ግን ዛሬ ላይ ካወቀው በሱ በኩል መከራን ለመቀበል ዝግጁ መሆን አለበት። የሚመጣብን ፈተና በሙሉ ክርስቶስ እኮ ለስ ለእኔ መከራ ተቀብሏል። መድኃኒ ዓለም ለእኔ የከፈለው መከራ ወይም እሱ የመሰ- የሰጠኝ ክርስትና በመከራ ውስጥ ያለፈች ነች ብለ በዛው ልክ ክርስትና ልታትም ይገባል እንጂ ልታማር ተስፋ ልትቆርጥ አይገባም። ዲያብሎስ የሰው ልጆች አብዝቶ ተስፋ እንዲቆርጡ ከሚያደርጋቸው ነገሮች መካከል አንዱ በኃጢአት ውስጥ በተደጋጋሚ በመጣልና ከዛም አልፎ ተርፎ ሁሉን ነገር በመዘጋጋት እድልህን ይዘጋብሃል። ስራህን ይዘጋብሃል። የትዳር ፍላጎትህንና ፈቃድህን ይዘጋዋል። የነፍስ መብትህን ይዘጋብሃል። ብዙ ቅዱሳን ደግሞ አሉ። እነዚህ ቅዱሳን የሚራዱና የሚያግዙ ናቸው። በእነሱ በኩል ክርስትናህን ልታጥመውና ልታሳምረው ይገብ ትችላለህ። አልፎ ተርፎ ደግሞ የተዘጉት ነገሮች በሙሉ ለበጎና እንደ መልካም የክርስቶስን መከራ በማሰብ ውስጥ የክርስትና ፍሬ መሆን ፍሬ እንደሆነ ከተቀበልከው ሁሉም ነገር በምድር ላይ ቢያጋጥም የትኛውም ነገር የምትቋቋሙበትን ወኔና አቅም ትገነባል። ምንም ነገር ቢሆን በሕይወት አትንገዳግድም። መድኒ ዓለምን ስነ ስቅለቱም ካየ ማለት ያን የስነ ስቅለቱን ፍቅር በልብ ከሳልክ የትኛውም ፈተና በህይወትህ ለአንተ ምንም ነው የትኛውም ነገር ለአንተ ትርጉም አይሰጠውም ለምን ሀምሳ ጊዜ በየቀኑ መተት አይልኩ ምንም አይደለም የመድኃኒ ዓለም ፍቅርና የመከራውና የስነ ስቅለቱ ኃይል በልብ ካደረና ፍሬ ማፍራት ከጀመረ ማለት ነው ስለዚህ ክርስትና በራሷ በመከራ የተከበበች ነች ይሄ መከራ ደግሞ ከመድኃኒ ዓለም ከስነ ስቅለቱና እሱ ለእኛ ከሰጠን ፍቅር አንጻር የመነጨ ነው። ያን ጊዜ ዝቅ በማድረግ ለሱ በመገዛት ፍቅር ለሱ በመስጠት ወደ እሱ በመጮህ በማልቀስ ልብ የመነጨ ምስጋናን በማሳለፍ የክፉን ኃይል ውጊያ ታልፈዋለ ማለት ነው። ስለዚህ በአጠቃላይ የመናፍስት ውጊያ የሚያበቃው ነፍስ ከስጋችን ስትለይ ነው። በነፍስ የምናገኘው ሽልማትና በቅድስት ስላሴ ፊት ይዘን የምንቀርበው ትልቁ በረከታችንም ሆነ ትልቁ የእኛ ስጦታ ከመናፍስት ጋር እየተዋጋን ባፈራነው ፍሬ ነው። ከመናፍስት ጋር እየታገል የያዝነው በረከት ነው፣ የያዝነው ጸጋን ነው፣ በቅድስት ስላሴ ፊት ነገ ስንቀርብ ይዘን የምንቀርበው። ስለዚህ ሁሉም ሰው በክፉ መንፈስ የሆነ ቦታ ላይ ይናጋል፣ የሆነ ቦታ ላይ ይፈተናል የሆነ ቦታ ላይ አቅጣጫው ይዘጋል። የሆነ ቦታ ላይ ይማረራል። የሆነ ቦታ ላይ ይወርቃል። የሆነ ቦታ ላይ የተሰበረና መስመር የሳተ ነገር ያጋጥመዋል። ግን በክርስቶስ ፍቅርና ኃይል በስነ ስቅለቱ ከታተምክና ያን ማሰብ ከቻል የትኛውም ነገር ማለፍና መቋቋም ትችላለህ ማለት ነው። ክብር ለመድኃኔዓለም ይሁን። እሱ ትንሽዬ ከታገልን ፍጹማን ያደርገናል ማለት ነው እና ከመናፍስት ጋር ያለው ውጊያ ለጊዜው እኛ ውስጥ ያሉት ዛሮቹም አይነጠላውም ቡዳውም በብዙ ትግል በብዙ ጸበል በአምልኮትና በጸሎት በቅዱስ ቁርባንና ከልብ በመነጨ የእምባ ልመና መድሀኒ አለም ፈቃዱ ሆኖልን ከህይወታችን ሊወጡ ይችላሉ። ግን እነሱ ወጡ ማለት በምድራዊ ሕይወት ያለው ከመናፍስት ጋር ያለው ትግል አበቃ ማለት አይደለም። ገና ብዙ ፈተናዎች አሉብን፤ እስካለን ድረስ ብዙ መከራ እናልፋለን፤ እስካለን ድረስ በዛ መከራና ፈተና ውስጥ ያፈራ ነው ፍሬና ያገኘ ነው በረከት፣ ጸጋ፣ መክሊት ነገ በመድኃኔ ዓለም ፊት ይዘን የምንቀርበውና ሽልማት የምናገኝበት። ስለዚህ እያንዳንዷን መከራና ፈተና ውጊያ እንደ በረከት ማግኛ እና እንደ ጸጋ ማግኛ የቅዱስ ሥላሴ መንገድ ወይም የቅዱስ ሥላሴ መንግስት መውረሻ ትልቅ አቅጣጫ አድርጋችሁ ውሰዱት። እንዳትሸነፉ፣ ተስፋ እንዳትቆርጡ፣ ወድቃችሁ አትቀሩም። መናፍስት ዘግቶባችሁ አይቀርም፣ ይከፈታል። በኃጢአት ወድቃችሁ አትቀሩም፣ ትነሳላችሁ። ቅድስት ስላሴ ፈቃዳቸው በሆነበት መንገድና ሁኔታ ክፉን ኃይል ታሸንፋላችሁ። ጊዜው ሲደርስ ከመናፍስት እስራት ትገላገላላችሁ። ሌላ ውጊያ ቢኖርም ማለት ያም ውጊያ እንደገና ቅድስ ስላሴ በፈቀደ መንገድ ከሕይወታችሁ ይቆማል። የሆነ ጊዜ ትደሰቱና፣ የሆነ ጊዜ ፈተና ይመጣል። በተለይ አሁን ጾም ላይ ትልቁ ውጊያ የሚፈጠረው በዚህ ላይ ነው፣ በዝሙት ፈተና በስስት ፈተና በልማድ ፈተና በመናፍስት ውስወሳ በተለያዩ መንገዶች ክፉ ኃይል የሰው ልጆች አብዝተው የሚፈትኑበት አብዝተው የሚቃጠሉበት የሰው ልጆችም በጾሙ ምክንያት ምሕረትና ይቅርታ ቸርነት ከሀያሉ አምላካቸው ከመድኃኔዓለም የሚያገኙበት በብዙ በረከት የሚጎበኙበት የጾምን ሽልማት የሚያገኙበት ነው። ስለዚህ ይሄ ወር የክፉ መንፈስ መዳከሚያ ነው። ክፉ መንፈስ ሲዳከም እኛም አብሮ ደግሞ ያዳክመናል። ብዙ በረከት የምናገኝበት ነው። በበረከቱ ምክንያት ደግሞ ብዙ ነገር ፈተናዎች ሊያጋጥሙን ይችላሉ። በብዙ ኃጢአት ልንወድቅ እንችላለን። ኃጢአት ብንሰራ እንኳን እንደገና ንስሓ ገብተን ጸበል ተረጭተን ጾማችን መቀጠል ነው ማለት ነው። መድኃኔዓለም የክፉ መናፍስት ውጊያና ፈተና ያርቅልን፣ ለመንግስቱ ያብቃን፣ ሀይሉን ያብዛልን፣ አሜን። መስዋዕት ለእግዚአብሔር ይቆ